እንግዲህ ንግስቷ ልጇን አስገረሳለች። የምሬ ነው እምላችሁ፣ እንዴት እንዳስለቀሰችኝ እሷን አይቼ ማለት ነው። እኔ እንዴት ሊያቁመውን ባይ ማለት ነው። እንዴት እንዳሳዘን አንጀት ኔበል። እናትነት ለካ እንደዚህ ነው። አሰላሙ አለይኩም ወራህመቱ ላሂ ወበረካቱ። እናትነት ለካ መከራ ነው። ብዙ አርግዛችሁ ወይም ወልዳችሁ ማማጥ ብቻ ሳይሆን ሲገረዝም ልጅ ለካ መከራ አለው ማለት ነው እና ክብር ለእናቶቻችን የምር ክብር ለእናቶቻችን በዚህ አይነት ማለት ነው እና በጣም ነው ደስም ብሎኛል ልጅሽን ስላስገረሽ ብዙ ነገር አልፈሽ ነው እዚህ ቦታ ላይ የቆምሽው ልጅሽን ለማስር ለማስገረስ የበቃሽው ከብዙ ነገር በኋላ ነው ተሰድበሽ ተረግጠሽ ተዘግዝቀሽ አርግዘሽ ራሱ ማለት ነው እና ብቻ ነው ያሳዝን ያ ነው በቃ ለዚህ ስለበቃሽ ደስታ ነው እኔ ያስለቀሰኝ በነገራችን ላይ ለምን ለዚህ ስለበቃች ብዙ ነገር ጨርቅ ነው ምናምን ስትባል ብዙ ነገር ስትባል ዛሬ ደግሞ ለማ ዛ ለልጇ አዝና የምታለቅስ እናት በመሆና። በነገራችን ላይ እናትነት ማለት ነው ትልቅ ነገር ነው። የምር እናትነትን የማይታደሉ ብዙ ሰዎች አሉ። እናትነትን እየፈለጉት የማያገኙ ብዙ ሰዎች አሉ። እና ሩታዬ ለአንቺ ደስ ብሎኛል፣ አንቺን ለዚህ ስላበቃሽ ማለት ነው። የምር በጣም ነው ያሳዘንሽኝ። በቃ እናትነት እኔ እንጃ በብዙዎቹ አይተናል ግን አንቺንም እዚህ ጋር ስናይ እናትነት በቃ እንደዚህ ነው ነው ያልኩት። የምሬ ነው ምላቱ እና በጣም ደስ ብሎኛልም አሳዝነሽኛልም። ፈጣሪ ደግሞ የተባረከ ልጅ ቤተሰቡን አክባሪ እናት አባቱን የሚያከብር አንቺን የሚያከብርሽ የሚታዘዝሽ እና በቃ ምን የሚያከብር የሆነ ምን አይነት ልጅ ልበልሽ የተባረከ ልጅ ፈጣሪ ያርግልሽ አርጎ ያሳድግልሽ ማለት ነው እና ከምንም በላይ እንደዛ ነዋ የሚባለው። የዘመኑ ልጆች በጣም በጣም ያሰጋሉ ማለት ነው። ዘመኑ ላይ ሆዳቸው ላይ ነው እንትን ብለው የሚወጡት ማለት ነው እና አብርሽ ደግሞ ማለት ነው። ሽም የለም እንዲ አንተ ጋር የምሬ ነው ብለው ሽም የለም የምር ምንም ሽም የለም። እናት ወጥ እንዴት እንደተሸማቀኩ ለሱ ፋንታ ማለት ነው። አንዳንድ ጊዜ የክፍለ ሀገር ልጅ መሆናችን እኮ በጣም ነው እንትን የሚለን ማለት ነው፣ የሚጎዳን እና አብረሽ ይሁን እንትን ሲያወራ ማለት ነው እኔ ረሳችሁኝ እኔ ነኝ ምናምን ሲያወራ ብዙ ቀንችን ቃል ይደጋግሞታል ማለት ነው። እና ይዩ አምቢያንስ እናት ቪዲዮ ላይ ነው ያለው እናት አጠጋ ማለት ቪዲዮ ላይ ሆነ ከነሩታ ጋር ምናምን ከጓደኞቹ ከኩዮቹ ጋር እንደዚህ አይነት ነገር ብትል ችግር የለውም። ግን ማዘር ትንሽ ማክበር አለበት ማለት ነው። ትንሽ አከበር ከከበር ከሲባል ምንድነው ሰው ከብራለ ታከብራለ ሲባል ጭራሽ እየለቀከ ቢሎንክ እየላላ ሄደ ማለት ነውና ለእናትዬ ትንሽ ክብር ቢኖርም ጥሩ ነው ባይነኝ ማለት ነው። እና ሩታዬ በጣም ደስ ብሎኛል። አንቺ ስቀሽ ስትወጪ ያኪን ቤት ስደርሽ ማልቀስች ደግሞ በጣም ነው የገረመኝ። እና እንግዲህ ያው ያልወለዳችሁ ወልዳችሁ እዩ፣ ያላገባችሁም አግቡ፣ እንግዲህ እናትነትን ለመቅመስ ማለት ነው። አይ አይደል እንደዛ ነገር ነው። እና ሩታዬ በጣም ደስ ብሎኛል። አንቺ ፈጣሪ ደግሞ ያው እንግዲህ ቁስሉን የውሻ ቁስል ያርግልሽ ቶሎ የሚደርቅ ማለት ካልደረቀ መከራ ነው። እና ከዚህም በላይ ልታለቅሽ ትቻለሽ። ሲያለቅ ሲያሞ ብዙ ነገር አለ ፈተና ማለት ነው። እና ያው ፈተና ደግሞ ፈጣሪ የውሻ ቁስል ያርግልሽ ቶሎ ይድረቅለት ለልጁ ማለት ነው። እና በጣም ነው ያሳዘነኝ፣ የምር ነው ብላችሁ የገና የሰባት ቀን ልጅ ሲገረዝ አስባችሁታል? በጣም ነው የሚጨንቀው። እኛ እንኳን ትንሽ ነገር ሲቆርጠን እንዴት ነው የምንሆነው? የምር እና አሰብኩት ሳልኩት፣ ልጁ እንዴት እንደሚሆን አዳር አይደለም የሚያሳድርሽ እርግጠኛ ነኝ። እና ፈጣሪ ከአንቺ ጋዩን የኔ እናት፣ ከአንቺ ጋዩን ፈጣሪ፣ ልጁንም የውሻ ቁስ ሊያርግልሽ። በጣም ደስ ብሎኛል፣ የእናትነትን ስሜት አይተሽው ስታለቅሽ ስላየሽ በጣም ደስ ብሎኛል፣ የኔ እናት በጣም ምን ልበላችሁ፣ በቃ ማለት እኔ ከሷ ኩል ነው ያለቀስኩትኝ። ስታለቅስ አይኗ አይቼ ምናምን በጣም ነው ያለቀስኩት። ለምን ያሳለፈችውን ነገር ነው እያስታወስኩኝ ማለት ነው። ዛሬ ላይ ደግሞ እዚህ ጋር ለልጇ ደግሞ ስታለቅስ ሳይ ደስም ብሎኛል። ያኔ እኔ የክፋት ሳይሆን የደስታ እንባ ነው ያለቀስኩት ማለት ነው። እና በጣም ነው ደስ ያለኝ። እንዲህ ለልጅሽ እንደዚህ ስታለቅሽ፣ ብዙ ነገር ተብለሽ እንደዚህ ስታለቅሽ፣ እዚህ ጋር ስላዮች ደግሞ በጣም ነው ደስ ያለኝ ማለት ነው እና ፈጣሪ ያው እንትን ያሳድግልሽ ይጠብቅልሽ፣ ማለት ነው ከክፉ ነገር ከጠላ ከምንድን ነው ከዲያብሎስ ነው የሚባለው እንደዛ ይጠብቅልሽ ማለት ነው። እና ፋሚሊዎች በጣም ነው የምወዳችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ወዳችኋለሁ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱህ።